ሰላም ጠና አስጥልኝ እንደምናላችሁ፣ የተከበራችሁና የተወደዳችሁ አድማጮቻችን፣ ይህ አዲስ ኢንሳይደር ነው። ለሰዓቱ መደመጥ የሚገባቸውን ሰበር ነው ወቅቶ መረጃዎች አዘጋጅተን እነሆ ሰዓታችን ጠብቀ መጣን። በቅድሚያ አበይት መረጃዎቹ እናስቀድም። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ተባለ። ይህን ያሉት ሌትናል ጄኔራል ጻድቃን ገብረ ትንሳኤ ሲሆኑ ጄኔራል ጻድቃን ገብረ ትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። ዝርዝር ጉዳዮችን አንስተዋል። ወደ እናንተ የምን

በዛሬ እለትም አሳዛኝ ዜናዎች ተሰምተዋል። የተወዳጁ ድምፃዊ አንዷለም ጎሳ ባለቤት ቀነኒ አዱኛ በድንገት ህይወቷ ማለፏም ተሰምቷል። እንደዚሁም የወረባቦ ዋና አስተዳዳሪ አቶ ፈንታው ከበደ በታጣቂዎች መገደላቸው ተሰምቷል። በሌላ በኩልም የሰመራ ዩኒቨርሲቲ እግር ኳስ ክለብ ባስ ባጋጠመው የመኪና አደጋ ታታሪው የስፖርት ጋዜጠኛ ህይወት ማለፉ ተሰምቷል። የዚህንም ዝርዝር ጉዳዮች ወደ እናንተ የምናደርስ ይሆናል። በትላንትና እለት ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸውና በትዊተር አካውንታቸው ላይ የአፕል ግብርና ምርታማነታችን እድገት እያሳየ ነው ከሚል ጽሁፍ ጋር ስድስት የአፕል ምስሎች አያይዘው ለጥፈው የነበረ ቢሆንም የለጠፉት የአፕል ምስል ከሌላ ሀገር የተወሰደ መሆናቸውን ተከትሎ በዛሬ ሁለት ልጥፎ ከገጻቸው ላይ መነሳቱን የጠቅላይ ሚኒስትር ጽህፈት ቤት አሳውቋል። ከዚህ ጋር ተያይዞ የወጣ ሌላኛው ዝርዝር መረጃ ለአድማጮቻችን፣ እንዲሁም መቀሌ ውስጥ ውጥረት መንገሱ በዚህ ሰዓት ተሰምቷል። እናንተ ከኛ ጋር ስትቆዩ እነዚህና ለሰዓቱ መደመጥ የሚገባቸውን ወቅታዊ መረጃዎች የምታዳምጡ ይሆናል። ለቻናላችን አዲስ ከሆናችሁ የደውል ምልክቱን በመጫን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኩኝ ተጻፉልን፣ ላይክ ሸር እንዳይረሳ ቀጥታ ወደ ዝርዝር መረጃዎቹ አለፍን።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 እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጄኔራል ፃድቃን ለቀጠናው አውዳሚ እንደሚሆንም ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የአገሪቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና በቀይ ባህር አሻገርም ጉልህ የፖለቲካ አስተላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜ አስተዳደር ውስጥ በምክትል ፕሬዚዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክተሪያት ኃላፊ የሆኑት ሌትናል ጄኔራል ፃድቃን ገብረ ትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ ቀጥታ ተጽዕኖ ያሳድራል ብለዋል። በጦርነት ማዕከላዊ የምትሆነው በደንብ የሰለጠነ ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። ህብረተሰቡ በተለያዩ ጉዳዮች ላይ ጥያቄዎችን እንዲያቀርብ ጥሪ ቀረበ ህብረተሰቡ በትምህርት በጤና በኢኮኖሚ ጉዳዮችና አምራች ዘርፎች ላይ ጥያቄዎቹና ማብራሪያዎችን የሚሹ ጉዳዮችን እንዲያቀርብ የጠቅላይ ሚኒስትር ጽህፈት ቤት ጥሪ አቅርቧል በዚህ መሰረት ህብረተሰቡ በጠቅላይ ሚኒስትር ጽፈት ቤት የማህበራዊ ትስስር ገጾች አማካኝነት ጥያቄዎቹን መላክ እንደሚችልም ተገልጿል ለሚቀርቡ ጥያቄዎች የሚመለከታቸው የስራ ኃላፊዎች ምላሽና ማብራሪያ እንደሚሰጡበት ጽፈት ቤቱ በማህበራዊ ትስስር ገጹ አረጋግጧል እንዲሁም በዕለቱ አሳዛኝ ዜናዎች ተሰምተዋል። የሰመራ ዩኒቨርሲቲ እግር ኳስ ክለብ ባስ ባጋጠመው የመኪና አደጋ ታታሪው ስፖርት ጋዜጠኛ ህይወት ማለፉ ተሰምቷል። የዳጉ ስፖርት ማህበራዊ ሚዲያ ስፖርት አዘጋጅ ኑሮሲን አሊል ለመደበኛ የዘገባ ስራው አብሮ ቡድኑ ወደ ሰብ በታለ ጨዋታ ሲጓዝ አዋሽ አርባ አካባቢ ባጋጠመው ከባድ የመኪና አደጋ ሕይወቱ አልፏል። በተለይ በከፍተኛ ሊጉ የኢትዮጵያ እግር ኳስ ዘገባ ከፍተኛ ስራ እንደሚሰራ የሚታወቅና በአፋ እግር ኳስ እድገት ላይ የራሱን ትልቅ ድርሻ ሲወጣ የነበረው ኑሮሲን አሊ ለስራ እንደወጣ ባጋጠመው አስደንጋጭ አደጋ ህይወቱ ሲሰጡም አልፏል። እንዲሁም በሌላኛው አሳዛኝ ዜና የተወዳጁ ድምጻዊ አንዷለም ጎሳ ባለቤት ቀነኒያ አዱኛ በድንገተኛ ህይወት ማለፏ ተሰምቷል። የቀነኒያ መሟት ፖሊስ እያጣራ እንደሆነም ታውቋል። በሌላ በኩልም አስተዳዳሪው ተገድለዋል። የወረባቦ ዋና አስተዳዳሪ አቶ ፈንታው ከበደ ነው በታጣቂ ተገደሉት። ከአቶ ፈንታው ከበደ በተጨማሪም የወረዳው ፖሊስ ምርመራ ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳሀ የአምቡላንስ ሹፌሩ አቶ ከበደን ጨምሮ አባና ገንዳ ዛሬ ረፋድ ሶስት ሰዓት ከቢስቲማው ወደ ቦቆቅሳ ሲጓዙ በጥይት መገደላቸውን

የዕለቱ መነጋገሪያ ጉዳይ የነበረው የአፕሎቹ ጉዳይም ምላሽ ተሰጥቶበታል። በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸውና በትዊተር አካውንታቸው ላይ የአፕል ግብርና ምርታማነታችን እድገት እያሳየ ነው ከሚል ጽሁፍ ጋር ስድስት የአፕል ምስሎችን አያይዘው ለጥፈው የነበረ ቢሆንም የለጠፉት የአፕል ምስሎች ከሌላ ሀገር የተወሰዱ መሆናቸውን ተከትሎ በዛሬው ዕለት ልጥፉ ከገጻቸው ላይ መነሳቱን የጠቅላይ ሚኒስተር ጽፈት ቤት አስታውቋል። ስህተቱ የተፈጠረው ከታችኛው መዋቅር ወደ ጠቅላይ ሚኒስተር ጽፈት ቤት የተሳሳተ መረጃ ፍሰት በመከሰቱ ነው ብለዋል። ምስሎቹ ከሌላ ሀገር መወሰዳቸው ጥቆማል ላደረሱና እርምት እንድንወስድ ለጠየቁ አካላት የጠቅላይ ሚኒስተር ጽህፈት ቤት ምስጋና አቅርበዋል። በሌላ በኩል መቀሌ ውስጥ ውጥረት ነግሷል። ትናንትና ሌሊት ጀምሮ ብዛት ያለው ሰራዊትና መትረየስ የጫኑ ፓትሮል መኪኖች በመቀሌ ከተማ በከፍተኛ ሁኔታ እንቅስቃሴ እያደረጉ እንደሚገኝ ታውቋል። በደብረ ጽዮን የሚመራው የህዋት ቡድን በኢትዮጵያ አቆጣጠር ከሌቱ ስምንት ሰዓት መግለጫ የወጣ ሲሆን ህዝባዊ ሰራዊታችን በካሃዲ ቡድኑ ሴራ አይፈርስም ብለዋል። ህዋት በመግለጫው የጊዜያዊ አስተዳደር ፕሬዚዳንት ጨምሮ ብሔራዊ ክደት የፈጸሙና እየሰሩ ያሉ አመራሮችን በማባረር በጊዜያዊ አስተዳደር ውስጥ ያላቸውን ውክልና አንስቻለሁ ያሉ ሲሆን ነገር ግን ጊዜያዊ ፕሬዚዳንቱና ሌሎች የቡድኑ አባላት ከህግ ስርዓቱ ውጭ ፀረ ህዝብ ተግባራቸውን ቀጥለዋል ብለዋል። የህዝባችን አንድነት በማደፍረስ የትግራይን ሁለንተናዊ አቅም በማዳከም ብሔራዊ ክደት እየፈጸመ ያለው የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አሁን በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ለመፋለም የተደራጀውን የትግራይ ሰራዊት ለመበተን ድርጊቱን አጠናክሮ ቀጥለዋል ብለዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳም ከስልጣናቸውና ከኃላፊነታቸው ውጭ የትግራይ ጦር ግንባር አመራሮችና ጄነራሎችን አግደዋል ያለው ህወሓት ይህ ማዕቀብ መሰረተ ቢስና ተግባራዊ ሊሆን የማይችል ቢሆንም ህዝባዊ ትግሉ ከህግና ከስርዓት ውጭ ለማድረግ ቡድኑ ሌት ተቀን እየሰራ ሰላማዊ መሆኑን ያሳያል ማለቱን ከመግለጫው ተመልክተናል። መልስ አብዲሳ በሸገርና በሞጆ ከተሞች ህጋዊ ቤቶችን ጭምር ማፍረሳቸው እንደቀጠሉ ነው። የሸገር ከተማ አስተዳደር በባለፈው ጊዜ ሁሉም የማይመጥኑ ቤቶች ይፈርሳሉ ባለው መሰረት የድሃ ቤቶችን ማፍረስ ጀምረዋል። ይህ የሚጻፈው ከተሜን የሚያሳደው የብልጽግና አገዛዝ በያቅጣጫው የዜጎችን ቤት ማፍረስ ዋነኛ ስራ አድርጓል። ከዚህ ቀደም ቤታቸው የፈረሰባቸው ሰዎች ህጋዊ ድሃ አድርገናቸዋል ያለው የሸገር ከተማ አስተዳደር ለገጣፎ ከአባ ኪሮስ ሶስት ኪሎ ሜትር አካባቢ ወረጋኑ ጋውሳ የሚባል ሰፈር በመደዳው ለማፍረስ ቀሮችን አሰማርቶ ቀለብ እየቀባ ይገኛል። ተማሪዎችም ከከተማው ሸሽተን ኪራይ ይቀንሳል በሚል ነበር የገባነው። የቤት ባለቤቶች ጨረታቸውን አራግፈን ነበር የገዛነው። ከዚህ በኋላ ከሀገራችን የት እንሂድ ሲሉ ይጠይቃሉ። በተመሳሳይ በሞጆ ከተማ ጨረቃ ቤት በማለት በአንድ ቀበሌ ብቻ ከአራት መቶ በላይ የሚሆኑ ቤቶችን ለማፍረስ የቀበሌ አመራሮች ቀይ ቀለም እየቀቡ እንደሚገኙ እየተገለጸ ነው። ነገር ግን እነዚህ ቤቶች ከአዋጅ በፊት ሰሩ ማለትም ከ2004 እና ከዛ በኋላ ሲሆኑ ካርታ ወቶላቸው ህጋዊ ይሁኑ የተባሉ ነበሩ። ሂደቱም ተጀምሮ ነበር የሚሉት አስተያየት ሰጩ። ይሁን እንጂ ከ2005ቱ ወዲህ ያሉ ቤቶችን ለኢንቨስትመንት ተፈልገዋል ሞጆ ደረቅ ወደብ ለወጣቶች መዝናኛ ሊሰራበት ነው እንዲወሰዱም ተደርጓል። ህዝቡም ምትክ እንሰጣለን ተደራጁ በማለት አፍርሰው ቦታውን ግን በሙስና ለግለሰብ መርተውታል ነው ያሉት። ህዝቡም ያለአቅሙ ተከራይቶ በችግር እየኖረ ነው የሚሉት ነዋሪዎች፣ አሁን እነዚህን ለማፍረስ እየተዘጋጁ ይገኛሉ ብለዋል። የህዝብ ችግረኛ ህዝብ ነው፣ በዚህ ኑሮ ውድነት ብዙ የለፋበት ወንደራ ቤቱን ቢያጣ ምን ሊሆን እንደሚችል ግልጽ ነው ሲሉም አብራርተዋል። አሜሪካ ኢትዮጵያን ጨምሮ ዜጎቿ ወደ 23 ሀገራት እንዳይሄዱ አስጠነቀቀች። የውጭ ጉዳይ ሚኒስቴር አሜሪካውያን ወደ አፍሪካና ላቲን አሜሪካን ሀገራት እንዳይሄዱ ማስጠንቀቂያ አሳልፈዋል። አሜሪካውያኑ ከመሄዳቸው በፊት ጉዟቸውን እንዲያጤኑበትም አሳስቧል ተብሏል። አሜሪካውያን እንዳይሄዱባቸው ከተባሉት ሀገራት ውስጥ ከኢትዮጵያ በተጨማሪ ባንግላዴሽ፣ ቻድ፣ ኒካራጓ፣ ሁንዳራስ፣ ሞሪታኒያና ኡጋንዳ ይጠቀሳሉ። ለገዢው ፓርቲ ማጠናከሪያ በመንግስት ተቋማት የሚደረጉ የገንዘብ ማሰባሰቢያዎች በአስቸኳይ እንዲቆሙ ኢዜማ ጠየቀም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከመንግስት ተቋማት አገልግሎት ጋር በተያያዘ ለገዢው ብልጽግና ፓርቲ ማጠናከሪያ የሚደረግ የገንዘብ ማሰባሰቢያ በአስቸኳይ እያስቆም ዘንድ ለኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ አቅርቧል። ምርጫ ቦርድ በገዢው ፓርቲ ላይ የሚወስደውንና የወሰደውን የእርምት እርምጃ ለህዝብ በግልጽ እንዲያሳውቀም ፓርቲው ጠይቋል። ኢዜማው ዛሬ ማክሰኞ መጋቢት ሁለት ቀን 2017 ባወጣው መግለጫ ብልጽግና ፓርቲ ባለፈው ጥር ወር መጨረሻ ባካሄደው ጠቅላላ ጉባኤ ያሳለፋቸው ውሳኔዎች አንዱ ፓርቲውን ማጠናከር እንደነበር አስታውቋል። ይህን ተከትሎም ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ እንዲያዋጡ እየተደረገ መሆኑን ኢዜማ በአሰባሰባቸው ማስረጃዎች ለማወቅ መቻሉን ገልጿል። የተከበራችሁና የተወደዳችሁ አድማጮቻችን ለሰዓቱ መደመጥ የሚገባቸው ወቅታዊ መረጃዎች ይህን ይመስሉ ነበር። ለቻናላችን አዲስ ሆናችሁ የደወል ምልክቱን በመጫን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮኝታ ያጻፉልን፣ ላይክ ሸር እንዳይረሳ። መልካም ቀን ለውድ ኢትዮጵያውያን ተመኘን።